ሰላም እንዴት ናችሁ? የናፍቆት ፕላስ ቤተሰቦቻችን፣ ሰላም ናችሁ ወይ? እስኪ ዛሬ አበደ ፕራንክ ይዘንላችሁ መጥተናል። ሰብስክራይብ እያደረጋችሁ ቪዋችሁ ቀንሷል፣ ሰብስክራይባችሁ ቀንሷል። ቪዲዮን እስከመጨረሻው እያያችሁ ሰብስክራይብ እያደረጋችሁ አብሯችሁን ቆዩ። ዛሬ ሲፍን ናፍቆትን ፕራንክ ልናረጋት መጥተናል። ምንመሰላቸው ሀሳባችን ቁልፍ አለን፣ የቤቷ ቁልፍ። አጋጣሚ ውጭ ነች እሷ። ቤተ ቃል ወስድ ገብተን ልንወጣ ነው ብለናታል። እሷን መንገድ ላይነች እየመጣው ነው ብላናለች። ምንያሰብ ነው ገብተን ቤቷ እንደተዘረፈ ነው አክት የምናደርገው ቲቪ አለ። ይህን ቲቪ ፊት ለፊት ያለ ያው ትልቅ ነገር እሱ ነው። እሱን እንደብቀዋለን። የኢንቲቪ ከደበቀን በኋላ እኛ እዚህ ወድቀን ተዘረረን ምናምን እንጠብቃታለን። ልክ እሷ ከውጭ ስትገባ ምን እንደተፈጠረ አታውቅም ነው፣ ትደነግጣለች። ምን እንደተፈጠረው ምናውቀው ነገር የለም እንላታለን። በዛውም መብራት ጠፋ። እንደውም እስኪ ከዛ የምናውቀው ነገር የለም ማን ይምጣ እንዴት ንን የሆኑ ሰዎች ነበሩ፣ እንዴት እንደወደቀን አናውቅም፣ ራሳችን አናውቅም ነበር ምናምን በቃ ሳንዘረፍ አንቀርም ምናምን ብለን እናለቃቅስባታለን። ከዛ ያው የምትናደድና ትሰድበናለች ወይስ ታዝንልናለች በመታታችን የሚለውን አብረ እናያለን። አብራችሁን ቆይ፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው አብራችሁን ቆይ። አሁን ቲቪውን ወደ መደበቁ እንሄዳለን። ያዝና ቤተሰቦቻችን ቲቪውን ሻግ ብለነዋል። እስከ መጨረሻው ቆዩ፣ ቪዲዮውን እስከ መጨረሻው። አሁን ደውለላትና ዘረር ዘረር ብለን እንጠብቃታለን። እና ቤተሰቦቻችን ይኸው ፏፏ አርገነዋል። የምር የተዘረፈን እናስመስለው። ቲቪው ሊዩት ጨረ ብሏል። ቲቪ ሲወጣ ባሩ መሰለ ቤቱ ይህንን ጣልጣል ልናርግና መሬት ላይ ዝረረ ብዬ እየጠበቃታለሁ። እስኪ ስትመጣ ምትለሆነ አሁን እንዲአይነት ልቤት ሰው ቻ እዚህ ላይ ዘረር እኔ እዚህ ጋ ወድቃለው፣ እንዴት እንደምትደነግጥ የት ደርሳለች? ኧረ ይሄኔ ገብታለች፣ ማርያምን ካልገባች ነው። እዚህ ካሜራችን ሬዲ አድርገን እንጠብቃለን። አብራችሁ ቆዩ። ሰዎቻችን እየመጣችን ነው እንግዲህ ደቀሰ

እንደዚህ አይነት ነገር አለብኝ እኔ? እኔ አያገባኝ፣ እግዚአብሔር ነው ያገባኝ። እንዴት ነው እኔ እሱ ነው በሩን ከኔ ጎተት አድርገው ሲያወጡት ምንድን ነው ብዬ ስሄድ ነው እኔ ራሴን እዚህ ቁጭ

ስራታት ነው። እንደዚህ አይነት ቀልድ ነው አይመቸኝ። እግዚአብሔር ነው ምሬ አንዘጁ። እኔ እንደዚህ አይነት ቀልድ አልፈልግም። በርከፍት ያስገባው እሱ ነው። እኔ ምን ደግሞ ሪሞቱም አለ። አንተ ነህ በር ከፍተህ ያስገባው። ምን ነው ታዲያ? አንተ ነህ ከፍተህ ያስገባው። ልጆች እና ያድነኛል ምን አቅላለሁ፣ ዘለ ሄደህ እኔ ከፈትኩ ማንም ያንኳኳ ምን አገባኝ ምን እኔ መመታቴ ሳይንስ ቲቪ ምን ተጨነቅበት፣ ምን አገባኝ አውቀስ ቢሆን እዚህ ጋር አብረኸኝ የተኛ አስመጥተኝስ ቢሆን አንተ ቢሆን

ሰው እኮ የለችም። ናፍቆት ይባላል እሱ በአንድ ማንኳኳት እንዴት በር ይከፍታል? ሲጀመር በቃ ያ አቅዶበት በቃ ላይ ማንበር ከፋች አረገ? የሰው ቤት እኔ አልከፍትም ወይ? እኔ ሲጀመር እምነት ስላላት ነው ሰጠች ነው ሰው ወይ ትራንስፈር አደርጋለሁ ወይ ማርኩ ነገር አለ። ይሄ ወጣ ለኛ ተሙት እኔ ሁሉ አይቻለሁ። በር እንዴት እንደከፈተ አይቻለሁ፣ እመሰክራለሁ። ችግር የለውም። የኔ ጃዞሬ ነው። ምንም የሚሄድ ራሱ አቅም የለም እዚህ ደግሞ ካደርግ ቤቱንም ትሸጠዋለህ። ቅላቴን መርቶኛል መሰለኝ። እንዲህ ወጥተህ የት ነው የምሄደው? ምንም በማላቀው ነገር አንተ እኔ ስ- ስመታ ራሱ ቆመሃል መሰለኝ። ሁለት ሰው አልክ፣ እኔ ሶስት ሰው ነው የታየኝ። ሁለት ሰው ካልክ ሶስት ሰው ነው የታየኝ። የተመታሁት በሶስት ሰው። ስለዚህ አንደኛው ከማላቸው እሱ ነው ማለት ነው። ሁለት ሰዎች ትልልቅ ነው ያለው፣ አንደኛ ደግሞ አጥሪያ ላይ አይቻልም። እሱ ነው ማለት በቃ። እኔ አያገባኝም። እኔ ምንም እንዳትጠይቀኝ። ጉቱ ከዚህ ቤት ጠይቃለሁ። ቲቪዬን የምትሉ ከሆነ

እ አንቺ ደግሞ ሁሌ በሆነ ባልሆነ ማልቀስ እንዳያስጠላሽ። ምንል በቃ ቲቪውን አስወሰደ ይከፍላል። ምን አገባሽ? ድብን ይበል ከፈለግ። የት ነው እን ሌላስ ነገር ቢያስደርገኝ ይዘውጣ። ትቀልዳለች አረ፣ ሲጀመር ተነስ። ድሮም ጥቁር ሰው ልቡ ጥቁር ነው። ተነስ። አንተ በጣም መሽኩክ ባለጌ ሰው ነው። አንቺ እንዴት እንዳሴረው። አረ ተነስ። እንደዚህ ነው ማስመሰል። ምንድን ነው ናና፣ ትንገር። ንገሪው፣ ምንድን ነው ቲቪው፣ ማርኮ ንገሪው። ወይ ግዛ፣ ወይ ሂሳቡ ተተምኖ ታስገባለህ። ፊልም እኔ ስልክ ያለመጥፋቱ ብዙ ጊዜ ውስጥ ያለውን ነገር ያለመጥፋቱ፣ አንድ ነገር ማለት ተባበራችሁብኝ። አንድ ነገር ወይ ክሰሽ። እሺ አረፍ በል ነይ። ወይ ክሰሽ። ሂድ ውጣ። እኔ ሂድ ውጣ፣ ሂድ ውጣ፣ ውጣ

አልቅሽ ሽ ይበርሽን ዘግተሽ አልቃሻ እንበላለ ማልቀስ እዚህ ሆይ ሆይ ትላለች። ከዛ ነገር ደግሞ ፕራንክ አልኳችሁ ብላ ደግሞ ሆይ ሆይ ትላለች። እና ቤተሰቦቻችን እንወዳቸዋለን። ቲቪዋን እቀይርላታለሁ። ይሄ ስንት ነው? አርባ ሁለት ኢንች እቀይርላታለሁ። አስታውሰኝሽ

በጣም ሰብስክራይብ እና ቪው እየተመታ ነው። በጣም ያሳዝናል። እንወዳቸዋለን ባይ